ጤናና ሰላማችሁን ፈጣሪ አብዝቶ እንዲሰጣችሁ ሁሌም የሚመኘው አወል ስሪንቃ የግብርና ፕሮግራም ነው። አወል ስሪንቃ የግብርና ፕሮግራም ሁልጊዜ ስለ ግብርና ብቻ ግንዛቤ እየሰጠ ግን ስለ ግብርና ብቻ መረጃ እየሰጠ ያለ የግብርና ቋሚ ፕሮግራም ነው። አወል ስሪንቃ የግብርና ፕሮግራም ዛሬ ይዤ የመጣሁት ከሚከታተሉኝ ተከታታዮች ውስጥ ከተጠየቁ ጥያቄዎች ውስጥ ስለ ሮማን ብትሰራልን፣ ስለ ሮማን በሀገራችን ያለውን ወይም በአጠቃላይ ሮማንን እንዴት ነው ማምረት የምንችለው የሚል ጥያቄ ነበር እና ያንን መሰረት ያደረገ ነው ዛሬ ይዤ መጣሁት። ሮማንን ለማምረት ምን ላይ ትኩረት ማድረግ አለብን? ምን የተለየ ባህሪስ አለው? ከጤና አኳያስ ምን አስተዋጽኦ ያበረክትልናል? የሚለውን መረጃ የሚመልስ ነው። ከዛ በፊት ያው ሮማንን በዓለም ደረጃ በማምረት የሚታወቁት ሀገራት እንደ ህንድ፣ ቻይና፣ ኢራን፣ ቱርክ እና ዩናይትድ ስቴትስ ከአንድ እስከ አምስት ይጠቀሳሉ። ወደ አፍሪካ ስንመጣ ደግሞ ደቡብ አፍሪካ፣ ግብፅ እና ናይጄሪያ ከአንድ እስከ ሶስት የሚጠቀሱ ሀገራት ናቸው ሮማንን በከፍተኛ ደረጃ በማምረት ሮማን በቁርጥራጭ ወይም በከቲንግ በመትከል ወይም በቀጥታ ዘሩን በመዝራት መነሳትና ማምረት እንችላለን። ሮማን በቀን ለስድስት ወይም ከዚያ በላይ ሰዓታት የፀሐይ ብርሃን ይፈልጋል። በደንብ ውሃ የሚያፋስስ አፈር ይመርጣል እና በተለይም በፍራፍሬ እድገትና ብስለት ወቅት በመድረሻ ወቅት ማለት ነው በቂ ውሃ ማግኘቱን ማግኘት ይፈልጋል። የተከላ ሂደቱን ስናይ ቅድም እንደጠቀሰው ከቁርጥራጭ መነሳት እንችላለን ይህም ከዘር ይልቅ በተሻለ ደረጃ ስኬታማ የሚሆነውን የሚሆን ነው ይህ መንገድ ማለት ነው በቁርጥራጭ ተከላችንን ምንጀምር ከሆነ ማለት ነው ለዚህም ከ25 እስከ 50 ሴንቲሜትር ርዝመት ያለው ቁርጥራጭ አዘጋጅተን ልንተክል እንችላለን ማለት ነው ዘሮችን የምንጠቀም ከሆነ ደግሞ ዘሮቹን ለሁለት ቀናት ልናደርቅ ይገባል ከዚያም ሁለት ሴንቲሜትር ጥልቀት በመፍጠር መትከል እንችላለን። በዘር ስንነሳ ከቁርጥራጩ ከተከልነው ፍሬ ለማፍራት በጣም ረዘም ያለ ጊዜ ይወስድበታል። የእድገት ሁኔታዎችን ስናይ የአየር ንብረት አኳያ በሞቃታማ ደረቅ የበጋ ወራት ወይም ደግሞ ቀዝቃዛ ክረምት ይስማመዋል፣ የሮማን ማለት ነው። ነገር ግን በተለይም በፍራፍሬ እድገት እና በመብሰል ሂደት ወቅት ውሃ ይፈልጋል ወይ መስኖ ይፈልጋል። ሮማን ለተሻለ እድገት ሞቃታማ የአየር ሁኔታና ቢያንስ ቅድም ጠቅሸዋለሁ፣ ቢያንስ ለስድስት ሰዓታት ፀሐይ ብርሃን ይፈልጋል። ለቅዝቃዜ የአየር ሁኔታዎች በጣም ሴንሲቲቭ ነው፣ ወይም መቋቋም አይችልም ማለት ነው። እናም ከ12 ዲግሪ ሴንቲግሬድ በታች ከሆነ ጉዳት ሊገ

ተስማሚ አካባቢውን ስናይ በአገራችን ሮማን ለማልማት በጣም ጥሩዎቹ ቦታዎች የትግራይ ክልል እና ለእንደዚህ አይነት ሰብሎች ተስማሚ የሆኑ የሞቃታማና ደረቅ የአየር ንብረት ያለው የአዋሽ ሸለቆ ለምሳሌ የላይኛው አዋሽ ሸለቆ የሚጠቀሱ ናቸው። በሰፊው እዚህ አካባቢ በሰፊው ሮማን እየተመረተ እንደሆነ ለመግለጽ ያህል ነው። አንዳንድ ምንጮች እንደሚያሳዩት ከባህር ጠለል በላይ እስከ አንድ ሺህ አምስት መቶ ሜትር ከፍታ ላይ ያሉ ከፍታዎች በተለይም በመስኖ በጣም ተስማሚ እንደሆነ መረጃዎች ይገልጻሉ። ከውሃ ማጠጣት ጋር ተያይዞ ወጥ የሆነ ውሃ ወይም መስኖ ሊያገኝ ይገባል። በሀገራችን የተደረገ አንድ የምርምር ጥናት እንዳመለከተው በየስድስት ቀናት ልዩነት የመስኖ ጊዜ ቢኖረው በተለይ ቢኖረው የተሻለ ምርት እንደሚያስገኝ መረጃዎች ይገልጻሉ። ከማዳበሪያ አኳያ ስናይ በተለያዩ ጥናቶች እንደተገለጸው ከ150 እስከ 200 ኪሎግራም ዳፕ በሄክታር እንደሚያስፈልገው ነው መረጃዎች የሚገልጹት። ሮማን እንደምንሰጠው እንክብካቤና ዝርያዎች ልዩነት ከአምስት እስከ አስር ሜትር የሚደርስ ቁመት ድረስ ሊያድግ ይችላል። በሀገራችን በሰፊው እየተመረቱ ያሉ ዝርያዎች በተለይ ይሄ የትልቅ የፍራፍሬ ዲያሜትር ያለው እና ከፍተኛ ምርት የሚሰጣል ተብሎ የተነገረለት እሸቴ የሚባል የሮማን ዝርያ አለ። እንደ ሜታዴል፣ ኮቾር እና ፈጣን ያሉ በሰፊው እየተመረቱ እንደሆነ መረጃዎች ይገልጻሉ። እነዚህ እንግዲህ ው በተለያየ በኢትዮጵያ ግብርና ምርምር ኢንስቲቱት ስር የፍራፍሬን ዘርፍ ምርምር የሚያካሄዱ እንደነ መልካሳ ግብርና ምርምር ማዕከል ሰፊ ስራ ይሰራሉ። ከዛም ባሻገር በሀረማያ ዩኒቨርሲቲ እና በአዲስ አበባ ዩኒቨርሲቲም ሰፊ ስራ እንደተሰራለት ወይም እየተሰራለት እንደሆነ መረጃዎች ይገልጻሉ በሮማን ሰብል ሌላው የመድረሻ ጊዜ ነው። አንድ የሮማን ፍሬ ካበበ በኋላ ለመድረስ ከአምስት እስከ ሰባት ወራት ያህል ይወስድበታል። አንድ ዛፍ ፍሬ ማፍራት ለመጀመር ደግሞ ከሁለት እስከ ሶስት ዓመታት ሊወስድ ይችላል እና ከፍተኛ ምርት ለማግኘት እስከ አምስት ዓመታት ሊወስድ ይችላል ማለት ነው። ትክክለኛው ጊዜ የሚወሰነው ግን በተጠቀሰው የሮማን ዝርያና ባለው የአካባቢ የአየር ንብረት ሁኔታ ሊወሰን ይችላል። ያው መጀመሪያ ላይ ግን የምናመርተው የሚሰጠን ምርት አነስተኛ ነው። በኋላ ነው አራተኛው ዓመት ላይ ወይ አምስተኛው ዓመት ላይ ሲደርስ ግን የተሻለ ምርት እንደሚሰጠን መረጃዎች ይገልጻሉ። ይህን ካልኩኝ እስኪ ደግሞ ስለ ሮማን ብዙ ስላልተነገረለት የሮማንን በመመገባችን የምናገኛቸው ዋና ዋና የጤና ጥቅሞችን ደግሞ ላካፍላችሁና ላብቃ። ከአንቲ ኦክሲዳንትና ጸረ ብግነት ጋር ተያይዞ ሮማንን በመብላት በጸረ ኦክሲዳንት በተለይም ፖሊፊኖል የሕዋስ ጉዳትን የሚዋጉ እና በሰውነት ውስጥ እብጠትን የሚቀንሱ አንቲ ኦክሲዳንት ያላቸው ናቸው የሮማን ፍሬዎች። ይህ እንደ የልብ በሽታ እና የተወሰኑ ካንሰሮችን ያሉ ስር የሰደዱ በሽታዎችንም ያዝ እድልን ይቀንሰልናል። ከልብ ጤና ጋር ተያይዞ በሮማን ውስጥ ያሉት አንቲኦክሲዳንቶች የደም ግፊትን ለመቀነስ እንደዚሁ ደግሞ መጥፎ የሚባለውን ኮሌስትሮል ኤልዲኤልን ለመቀነስና የደም ፍሰትን ለማሻሻል የልብና የደም ስር ካርዲዮቫስኩላር ችግሮችን አደጋ ለመቀነስ ይረዳል። ከምግብ መፈጨት ጋር ተያይዞ በሮማን ዘሮች ውስጥ ያለው ፋይበር የምግብ መፈጨትን ይረዳል እና ጤናማ የአንጀት ባክቴሪያዎችን እድገት ያበረታታል። ከበሽታ መከላከል ጋር ተያይዞ ሮማን ጥሩ የቫይታሚን ሲ ምንጭ ሲሆን ይህም ለጠንካራ የበሽታ መከላከያ ስርዓት እጅግ አስፈላጊ ነው። የአይምሯችንን የማስታወስ አቅምና ጤና ያሻሽላል። አንዳንድ ጥናቶች እንደሚያሳዩት በሮማን ውስጥ ያሉ አንቲኦክሲዳንቶች የማስታወስ ችሎታን ለማሻሻልና እንደ አልዛይመር ያሉ የነርቭ በሽታዎችን ለመከላከል ይረዳል። የአካል ብቃት እንቅስቃሴ አፈጻጸም ጋር ተያይዞ ሮማንም በመመገብ በአካል ብቃት እንቅስቃሴ ምክንያት የሚመጣ የጡንቻ ሕመምና የኦክሲዳንት ጉዳትን ለመቀነስ ይረዳል እና እንደዚሁም ደግሞ ጽናትንም ሊያሻሽል ይችላል ይላል ያገኘሁት መረጃ። ዛሬ እንግዲህ በጥያቄ መሰረት ስለ ሮማን ያገኘሁትን መረጃ ላካፍላችሁ ብዬ ነው። አወል ስሪንቃ የግብርና ፕሮግራም ሁል ጊዜ ስለ ግብርና ብቻ ትኩረት አድርጎ በአገራችን ያለውን የግብርና እንቅስቃሴ ምርትና ምርታማነት ከፍ እንዲል የበኩሉን አስተዋጽኦ ለማድረግ እንግዲህ በተለያዩ ሰብሎች በተለያዩ የግብርና እንቅስቃሴዎች ላይ ግንዛቤ ለመፍጠር ከፍ ያለ ጥረት እያደረገ ይገኛል እንደምታውቁት። ስለሆነም ይህን ጥንካሬ እና ይህን ጥረት ለማሻሻል ከፍ ለማድረግ ድጋፍ ያስፈልጋል። በተለያዩ ማቴሪያሎች ሊሆኑ ይችላሉ። የተለያዩ ጥራቶችን ከፍ አድርጎ በተለያዩ መሳሪያዎችን ለመቅረጽ ሊሆን ይችላል። ሌሎችም ነገሮችን እንደው እንትን ለማድረግ ግብርናው ላይ የተሻለ ነገር ግንዛቤ የሚፈጠርበትን ሂደት ለማሻሻል ወይም ደግሞ ይህን ተጠናክሮ እንዲቀጥል የምትፈልጉ ካላችሁ ድጋፍ አድርጉለት፣ ይላል አወል ስሪንቃ ግብርና ፕሮግራም። በቃ ሌላ ምንም አላማ የለውም። ባለን ትርፍ ጊዜ ተጠቅመን ነው ስለ ግብርና ያው ለግብርናው ቤተሰብ ግንዛቤ የሚፈጥሩ የተለያዩ ፕሮግራሞችን በማዘጋጀት ዲስፕሌይ የሚደረገውና አቅሙ ያላችሁ ድጋፍ ማድረግ ፍላጎት ያላችሁ እናንተ ብቻ ይህም ፕሮግራም ድጋፍ እንድታደርጉ ተጠይቃችኋል። አወል ስሪንጋ የግብርና ፕሮግራም እንዲህ እንዲህ እያለ ይቀጥላል። በዚህ ሰብል በዚህ መልክ መረጃ ብትሰጠን የምትሉት ካላችሁ በኮሜንት ላይ አስቀምጡ። ወረፋ ይዞ በራሱ ጊዜ የሚቀርብበት ሁኔታ ይኖራል ማለት ነው። እስከዛው እንደተለመደው አወርስሪንቃ የግብርና ፕሮግራም ለሀገራችን ሰላም ይመኛል። ቻው።